በጠፈር ላይ ብርሃን በፍጥነት ይንቀሳቀስና አንድ ኤሊየን በሚያስገርም ፍጥነትም በሮ በመጨረሻ ሜክሲኮ ላይ ተከስክሶ አይተን ሰውነቱን ወደ ሰው ቅርጽ ለመቀየር በሚያሰቃይ ለውጥ ውስጥ ያልፍና ከዚያም ልብስ ሳይለብስ መንገዱንም ቀጥሎ ወደ አንድ ጋራዥ ደርሶ ውሃ ለመጠጣት ቱቦ ሲይዝ የጋራዡ ባለቤትም በጠመንጃ አስፈራርቶት ፖሊስ ይጠራና ፖሊሶች ሲደርሱ መጻተኛው ከንፈር ውስጥ ያለውንም ቱቦ ለማስወገድ ሲሞክሩ በውስጡ ባለው የውሃ መጠንም ተደናግጠው መጻተኛው መልስ ለመስጠትም አንዳንድ የእንግሊዘኛ ቃላትን በዘፈቀደ ተጠቅሞ ፖሊሶቹም እንደ ስድብ ስለቆጠሩትም በሚነዝር ሽጉጥም መጥተውም ይጥሉታል። በኋላ በፖሊስ ጣቢያ ውስጥ መጻተኛው ለጥያቄዎች የሚመልሰው መልስ የተልእኮውን ቁጥር በመናገር እና እዋ እንደመጣም በመግለጽ ነበር። መርማሪዋ እብድ መስሎ እንዲታያት አድርጎ እሷ ስልክ ስታነሳ የመጻተኛው የመስማት ችሎታ በሌላኛው ወገን የሚነገረውን ሁሉ እንዲሰማና እንዲደጋግምም የሚያስችለው ሲሆን ተጨማሪም መኮንኑ ላይ ያለውን ፋራዳይ የሚል ስም አይቶ የራሱ አድርጎ ወስዶትም መርማሪዋ የጣት አሻራ እንደሌለው ታስተውልና ማን ሊወስደው እንደሚችል ስትጠይቀው ጀስቲን ፎልስ ብሎም ይመልሳል። ይህ በእንዲህ እንዳለ ጀስቲን በመርዛማ ቆሻሻ ማስወገጃ ተቋም ውስጥም ለስራ እየተዘጋጀችም ትታያለች። ቀደም ሲል ሳይንቲስት የነበረች ቢሆንም ነገር ግን አሁን ልጇን ሞሪንና ና በጠና የታመመውን አባቷን ዮሲያስን ለመንከባከብም ገንዘብ ያስፈልጋታል። ከመቸገሯ የተነሳም መድኃኒት ከአደንዛዥ እጽ አዘዋዋሪም ለመግዛት ትገደዳለች። አንድ ጠዋት ከፖሊስ ጣቢያም ደውለውላት ፍጥነት ወደዚ ከዚያ ብትሄድም ፋራዳይን ግን አላወቀችውም። በድንገት ፋራዳይ የእሷን የሳይንስ ወረቀት ጠቅሶ ከዚያም ድምፁን ቀይሮ እሷ ለእውነት በጣም የቀረበች ስለነበረች ጀስቲንን እንዲገናኝ የሚነግረውን የአንድ ሰው ንግግር ይናገርና ጀስቲን በመጨረሻ እሱን በመደገፍ ምስክርነት ትሰጥና ፖሊስም ለቆት፣ ፋራዳይም ሲወጣ አንድ ስልቅ ሰርቆ ማይተን ከዚያ መርማሪዋ በኋላ ላይ የእጅ ካቴናው መታጠፉን ታስተውላለች። ከጥቂት ቆይታ በኋላ ፋራዳይ ፖም መሸጫ ሱቅ የሚያገኘና በርከት ያሉ ቀለበቶችን ማስመለስ ጀምሮ ቸኩሉም ይሸጣቸዋል። በተጨማሪም አንዳንድ ኤሌክትሮኒክስ ነገሮችን ገዝቶ አንድ ላይ በማገጣጠም አዲስ መሳሪያ ፈጥሮ ከዚያ በኋላ መንገድ ላይ የሄደ ያንን መሳሪያም ተጠቅሞ አንዳንድ ጥቁር ደመናዎችን ሲመለከት የትውልድ ፕላኔቱንና ግዙፍ ማሽኖችንም አስታውሶ፣ በዚያን ጊዜ ሁለት ዘራፊዎች ያገኙትና እሱ መደብደብ የጀመሩ ቢሆንም እንደ እድል ሆኖ ጀስቲን በአጠገቡ አልፋ ለስረዳው ስትቆም ዘራፊዎቹን እንዲሸሹ ለማድረግም ሽጉጧን ወደ አየር ብተኩስም፣ ሆኖም የነፋሱ ግፊትም ትኩረቷን ሲሰድቀው ዘራፊዎቹም ዘለው ይዘዋት ትግል ይጀምሩና ሽጉጡ ወድቆ ፋራዳይ አንስቶትን በዘፈቀደ መተኮስ ሲጀምርም፣ በመጨረሻም ዘራፊዎቹ ይሸሻሉ። ሽጉጡን ለጀስቲን ከሰጠ በኋላ ፋራዳይ የተሰበረውን መሳሪያውንም ማንሳት ይጀምራል። ምክንያቱም መልዕክት መቀበል ስለሚያስፈልገውም ተጨንቆ ነበር። ለጀሲን የተወሰነ ገንዘብ ያቀርብላትና እሷም እሱ ደጋግሞ ወደሚሞክረው መገናኛ ቦታ ልትወስደው ተስማምታ በጉዞው ወቅት ፋራዳይ ስለ ትውልድ ፕላኔቱና ስለ ሕዝቡ ማለሙን ቀጥሎ መጨረሻም ቤንዚን ማደያ ላይ ይቆሙና ፋራዳይ በደስታ ራሱን በውሃ ኮንቴይነር ውስጥ አስገብቶ በአቅራቢያ ፈረሶች ነበሩና በእነሱ ፕላኔት ላይ ፈረሶች አዳኞች ስለሆኑም እነሱ ሲረጋጉ በማየቱም ይገረማል። ሁለቱ መጓዛቸውን ይቀጥሉና ፋራዳይም በድንገት ራሱን የጀስቲንን አባት አስመስሎ ማውራት ሲጀምር ይህም እያፌዘበት እንደሆነ እንድታስብ አድርጓት። ከትንሽ ቆይታ በኋላ በምግብ ቤት የሚቆሙና ጀስቲንን ፋራዳይን ጨዋነት አስተምረው የሰውን ትኩረትም ለመቀነስም ኦቲዝም እንዳለበትም ነግራቸው ከዚያም በጣም የላቀ የሂሳብ ቀመርን በመሐረብ ላይ ይጽፍና የወርልድ ኢንተርፕራይዞች መስራች በሆነው ቶማስ ኒውተን እንደተማረውም ተናግሮ ፋራዳይም ቶማስ ጀስቲንን እንዲያገኛት እንደላከው ምክንያቱም ለተልእኮ አስፈላጊ ነበረች ብሎ ተናግሮ በዚያን ጊዜ የመድኃኒት አዘዋዋሪው ወደ ውስጥ ይገባና ጀስቲን ከእሱ ለመግዛት ስትሞክር ፋራዳይ ሁል ጊዜ ያቋረጣት ስለነበርም ወደ ውጭ ይወጣሉ። በመጨረሻም ወደ ተቀመጠው መገናኛ ቦታ ሲደርሱ ፋራዳይ ቤተሰብ እንዳለው ነገር ግን አንቴያ የተባለችው ፕላኔቱ የሞተች ስለሆነና በቅርቡ በምድር ላይ ተመሳሳይ ነገር እንደሚሆን ስለተተነበየ በህይወት መትረፋቸውን እርግጠኛ እንዳልሆንም ይናገራል። ጀስቲንም የዝርያውን መትረፍ እንድታረጋግጥለት እሱን መርዳትም ነበረባት። ስለዚህ ወደዛ ሊወስዳት የሚያስችለውን ቀጣይ መመሪያም እየጠበቀ ነው። እብድ መስሎ ስለታያት ጀስቲን በፍጥነት ወደ መኪናዋ ትሄድና በሽጉጧም ከእሷ እንዲርቅ በማድረግ መኪናዋን ነርታ ሄዳ፣ በድንገት ጥቁር ደመናዎች ሰማዩን ይቆጣጠሩትና አውሎ ንፋስን መፍጠር ይጀምራሉ። ጀስቲን ፋራዳይ ወደ አውሎ ንፋሱ ሲሄድ አይታ እሱን ለማዳን ብትሞክርም ነገር ግን ሊሰማ ሳይችል፣ እሱ ወደ አውሎ ንፋሱ ሲገባ፣ ጀስቲንም ለመጠበቅ በመኪናዋ ውስጥ ተደብቃ፣ በአውሎ ንፋሱ ውስጥ ደማቅ ብርሃን ይታይና ፋራዳይን ወደ አንድ ጫካ አጓጉዞት በዚያም ሌላኛው መጻተኛ የሆነውን ቶማስ ኒውተንን ያገኝና ይህ ጫካም ለመነጋገር የሚጠቀምበት ህልም እንደሆነ ገልጾለት ፋራዳይ ህዝባቸውን እንደተወ በመውቀስም ጥቂት ሺዎች ብቻ እንደቀሩ ቢጠቅስም ነገር ግን ቶማስ ስቆ ከ40 ዓመታት በላይ በምድር ላይ እንደቆየና አንቴያን ለማዳን ሰዎችን ከፕላኔታቸው ጋር ማስተዋወቅ እንዳለበት እንደተረዳ ቶማስ በተጨማሪም ኦሪጀን የተባለ ኩባንያውን እንደሰረቁበት ገልጾ ፋራዳይ የጀስቲንን እርዳታ በመጠቀም እቅዱን ለመቀጠል ኩባንያውን መመለስ አለበትም ይለዋል። በኒው ሜክሲኮ የጀስቲን መኪና አውሎ ንፋስ እስኪጠፋ ድረስ መንቀጥቀቱን ቀጥሎ ከዚያም ፋራዳይ እውነተኛ ቆዳውን ያሳየ በፊቷ ይታይና ኦሪጀን እያለ ደጋግሞ ሲናገር የተደናገጠችው ጀስቲን በፍጥነት ንርታም ትሄዳለች። ፋራዳይ ወደ ምግብ ቤቱ ተመልሶ በመሄድ በብርጭቆዎቹ ውስጥ ያለውን ውሃ መጠጣት ጀምሮ አስተናጋጇን ማረጋጋችሁና ኦሪጀንን በኢንተርኔት እንዲፈልግ ስትረዳው በሲያትል የሚገኝ የቴክኖሎጂ ኩባንያ መሆኑን አውቆ ፋራዳይ በድንገት እርጉዝ መሆኗንም ነግሯት ለልጇ ስትል ዓለምን መርዳት እንዳለባት የተናገረ ሲሆን ይህም እንድትፈራና በጥፊ መታው እንድትሮጥም ያደርጋታል። ይህ በእንዲህ እንዳለ በቨርጂኒያ የሲአይኤ ወኪል ክሌ ከእናቱ እና ከአለቃው ፊንች ጋር ምራት በልቶ እሷም ስለተፈጠረው እንግዳ ውሎ ንፋስ ፋይሎችን አጋርተው በውስጡ የብሮድካስት ምልክት ያገኙ ሲሆን ይህም ከ45 ዓመት በፊት በተመሳሳይ ቦታ ከተገኘ ምልክት ጋር የሚመሳሰል በመሆኑ ሽብርተኛነት ሊሆን ይችላል ብለውም ተጠራጥረዋል። ከመጀመሪያው ጉዳይ በህይወት ያለው አንድ ሰውን ብቻ ነበር። እና ክሌ በአላስካ እሱንም ማግኘት ይኖርበታል። ወደ ፋራዳይ ስንመለስ አውሮፕላን ማረፊያ ይደርስና ከታክሲ ሹፌር የሰረቀውን መታወቂያ ተጠቅሞ ትኬት ለመግዛት እየሞከረም እያለ በድንገት በጣም መታመም ይጀምርና በአካባቢው ያለ ኤሌክትሮኒክስ መሳሪያዎችን መበላሸት ጀምረው፣ ከስካነሩ የሚወጣው ጨረር ይህን እየፈጠረ ስለሆነ ሁሉንም እየገጨም ለማምለጥ ሞክሮ ፋራዳይም በጉልበቱ ላይ ወድቆ ብዙ ውሃ ሲተፋ ጠባቂዎችን በፍጥነት ይከቡታል። ከዚያም ፖሊሶች ፋራዳይ እንደ ድንገተኛ አደጋ ተጠሪዋ ስለሰየማት ጀስቲንን ይጠሩና በአእምሮ ችግር እንዳለበት በመናገር ካአውሎፕራም ማሩፊያም ታስወጥተዋለች። ሲወጡ ፋራዳይ ያየችው ነገር ሁሉ እውነት እንደሆነና እሱ እርዳታዋን እንደሚፈልግም ማጥብቆ ተናግሮ የዚህም ምክንያቱም እሷ በኒውክለር ፊውዥን ፕላዝማ ሞዴሊንግ ላይ ስፔሻሊስትም ስለሆነች እንደሆነም እናውቃለን። ጀስቲንም ተስፋ ትቆርጥና ወደ አውቶቢስ ጣቢያው ለመውሰድም ተስማምታ ግን ከዚህ በላይ ምንም እንደማሰራም ነግራው በመጀመሪያ ዮሲያስን ከማገገ ያ ማዕከል ለመውሰድም ቆመው ፋራዳይ ከአረጋውያን ጋር ሲገናኝ ሰዎች አዛውንቶች ምንም የማይጠቅሙ ከሆነ ለምን እንደሚያቆያቸው በመጠየቅም ግራ ይጋባል። በአላስካ ክሌ መኪናውን ትቶ ጫካውን ለመሻገር ተገዶ ብዙ ከተንከራተተ በኋላም ቤት ያገኝና ነገር ግን አንድ አዛውንት መጥቶ ዘርሮት ሲነቃ ክሌ ወንበር ላይ ታስሮም ራሱን አግኝቶት አዛውንቱ ግሬጎሪ ሲሆኑ ዓይኑን የሚመረምሩና የተደበቁ ቺፖችን ለማግኘትም እጁን ቆርጠው ከዚያም ግሬጎሪ በፋይሉ ውስጥ ያለው ሰው እሱ መሆኑንም ያረጋግጣል። ነገር ግን እጁን ለማጠብ በፍጥነት ከመሄዱ በፊትም ክሌን መጥቶት ክሌ ስለ ጉዳዩ ማውራት ይጀምርና ምልክቱ ያለው አውሎ ንፋስ እንደገና እንደተከሰተም ሲያጋራው ነገር ግን ይህ ግሬጎሪ እንዲደነግጥና በጩቤ እንዳስፈራራውም አድርጎት እናያለን። ስለ ጦርነቱ ብዙ ነገር ማውራት ይጀምርና በድንገት ድንጋጤ ውስጥ ገብቶ የቶማስን ስምና አንዳንድ ፊልሞችን እየጠቀሰ ሰዎች ቶማስን የስነልቦና በሽተኛ እንዳደረጉትም ይናገራል። ግሬገሪ በበቂ ሁኔታ ሲጠጋ ክሌ ራሱን በቴስታ ብሎትም ወንበሩን ለመስበርም ወደ ኋላ ተወርውሮ ከዚያም ግሬገሪ ሁለተኛ መጻተኛ የመኖሩን ሐሳብ መቋቋም እንደማይችልም ተናግሮ እራሱን ለመግደልም ሽጉጥ ነው ያነሳል። በዚያ ምሽት ፋራዳይ ከጀስቲን ቤተሰብ ጋር ራስ ሲበላ በሳይንስ የሚያምኑ ሰዎች ሆኖ ሳለ ግን እነሱ መጸለያቸውን ግራ አጋብቶት፣ ፋራዳይ በተጨማሪም ዮሴያስ ሸክም ከመሆን በቀር ምንም ስላልሆነ ቤተሰቡ ያለ እርሱ የተሻለ እንደሚሆኑ ሲናገር የተናደደችው ጀስቲን ፋራዳይን ወደ አውቶቢስ ጣቢያው ለመውሰድም ጎረቤቷ ሞሊን እንድጠብቅላትም ጠይቃት፣ እሷ ሳትኖር ፋራዳይ ተኝቶ የነበረውን ዮሴያስን ያገኝና አንገቱን ይዞት እንዲንቀጠንቀጥ ለማድረግም የተወሰነ ልም ተጠቅሞ መብራቶቹም ሲንቀጠቀጡ ያየችው ጀስቲን የከፋውን ነገር እየጠበቀች ወደ ቤቷ ብትሮጥም ነገር ግን ፋራዳይ ዮሲያስን ሲፈውስ ያገኘችው ሲሆን ይህም ፋራዳይን መሬት ላይ እንዲወድቅም አድርጎት ነበር። ወደ 2017 ወደ ኋላ ተመልሰን በኦሪጀን ውስጥ ያሉ ከፍተኛ ኃላፊዎች የቶማስን አስረኛ ሚስጥራዊ የፈጠራ ባለቤትነት በሀች የግል ኮምፒውተር ላይ ለምግብ በተከፈለ ሂሳብ ተመስሎ አግኝተው ሃች ምንም እንዳልሰረቀና አባቱ ከቶማስ የወሰደውን ኩባንያ ለመታደግ ብቻ እንደሞከረ ቢምልም በራሱ እህት በሆነችው በኢዲም ይባረራል። በአሁኑ ሰዓት ጀሲንና እና ዮሲያስ ፋራዳይን በፍጥነት ወደ መጸዳጃ ቤት ወስደውት ውሃ ሲያጠጡትም ክብደቱ በጣም ቀላል በመሆኑም ተገርመው፣ ከጠጣ በኋላም ፋራዳይ መንቀጥቀጥ ይጀምርና ጥቁር እንግዳ ነገርም ማስወጣት ጀምሮ፣ ይህም ወደ ላይ ተንሳፎ በአየር ማናፈሻ ውስጥም ይጠፋል። በማግስቱ ጠዋት ጀሲን ዮሲያስን በጣም ጤናማ መሆኑን አይታ ተገርማ፣ እርሱም ፋራዳይም ወደ ሲያትል እንድትወስደው አሳምኗት፣ ከመውጣታቸው በፊት የድሮ ልብሱን ለፋራዳይም ሰጥቶት፣ በጉዞ ወቅትም ፋራዳይ ወደ ኦሪጅን አከማቸው ክፍል ገብተው የቶማስን አስረኛ ፕሮጀክት ማግኘት እንዳለባቸው ገልጾ ጀስቲን ምንም አይነት ሀብት ሳይኖራቸው ነገሮችን መገንባት የሚችሉት እንዴት እንደሆነ ስጠይቀው ፋራዳይ መኪናውን እንድታቆም የሚያደርጋትና ወደ ተበላሸ የዘይት ጉድጓድም ቀርቦ ወደ ውስጥ ከተመለከተ በኋላ ከራሱ ላይ የሚያበራ መሳሪያ አውጥቶ ወደ ማሽኑ ውስጥ ያስገባውና ይህም ጉድጓዱን ወዲያውኑ እንዲሰራ ያደርገዋል። ይህ ቴክኖሎጂ በቶማስ የተነደፈ በቀዝቃዛ ፊውዥን ላይ የተመሠረተ ሲሆን ምንም አይነት ጨረር የለውም ወይም አይበሰብስም። ነገር ግን በሚያሳዝን ሁኔታ ፋራዳይ መልሶ መውሰድ ነበረበት፣ ምክንያቱም ወደዚህ የመጣበትና ለመመለስ የሚያስፈልገው እቃ ነው ውስን ኃይል ያለው ሲሆን፣ ስለዚህ ኃይሉ ያልተገደበ እንዲሆንም አስረኛው ንድፍም ያስፈልጋቸዋል። ያ ንድፍም ፕላኔቱን ኃይል ሰጥቶት ውሃውንም የሚመልስ ሲሆን፣ በተጨማሪም ጀስቲን ከጥቂት ዓመታት በፊት የሳይንሳዊ ማኅበረሰብ ሥራዋን አጣጥሎባት ባታቆመው ኖሮ ልታገኘው የነበረችው ፈጠራም ያ ነበር። ምሽት ላይ ጀስቲን እና ፋራዳይ በሞቴል ቆይተው ፋራዳይ ገንዳ ውስጥ እየተዝናና ስለ ፕላኔቱ አስከፊ ሁኔታ ለጀስቲንም እየነገራት በ2030 በምድር ላይም ይህ ተመሳሳይ ነገር እንደሚሆንም ይተነብያል። ጀስቲን እሱን ለመርዳት ትስማማና ነገር ግን በዚህ የሰው ልጅም ነገሮችን ማስተካከል እንዲችል በማሰብ የብሉፕሪንቱን በምድር ላይ እንዲተውም ጠይቀዋለች። በአላስካ ክሌ ቤቱን በመፈለግ አሮጌ ፕሮጀክተርና በቤት እቃዎች ውስጥ የተደበቀ ፊልም አግኝቶ ፊልሙንም ሲመለከት በ1984 ወጣቱ ግሬጎሪንም አስተውሎ እያደረጉ ያሉት ፕሮጀክትም ኢካሩስ የሚባል ነገር ሲሆን በዚህም ወጣቱ ቶማስን አስረኛውን ንድፍ ከእሱ ለማውጣትም እየጎዱትም ይታያል። ቶማስን አይኑን አሳውረውት እና የኤሊየን አካላቱን ለማግኘትም ፊቱን አስወግደው ከዚያ በኋላ ክሌይ ቤቱን በእሳት አቃጥሎ ፊልሙን ይዞትም ሞቶ ወደ አሜሪካም ሲመለስ ሁሉንም ነገር ለፊንች ነግሯት ለአመታት የጠፋውን ቶማስን ለመፈለግም ግባት እንድትሰጠውም አሳምኗት ከዚያም የመጨረሻውን ሲግናሉን ከጠለፈችው ሊዛ ጋር ተገናኝቶ እርስ በእርሳቸው የጥላቸው የሚመስል አስተያየት ከተለዋወጡ በኋላ ወደ ቡድኑ እንድትቀላቀልም ያሳምናትና ቶማስን መፈለግ እንድትጀምርም ይጠይቃታል። በኋላ በሲያትል አንችን ጀስቲንና ፋራዳይ አግኝተውት በመሐረቡ ላይ ያለውን ቀመርም አሳይተውት ቶማስ እንደላካቸው ቢነግሩትም ሃች አላመናቸውም እና ጥሏቸውም ሄዶ ሆኖም ሰነዶችም በቤት ውስጥ ከቀመር ጋር ሲያነጻጽር እውነተኛ መሆኑን አረጋግጦ ሁለቱም ፍለጋ ሚሄድና ስለ ቶማስ እውነቱን ሲነግሩት ሃች ከድንጋጤ የተነሳም ራሱን ስቶ ሲነቃ ቀዝቃዛ ፊውዥንም የኃይል ኢንዱስትሪውን እንደሚያፈርስና ኢኮኖሚውን እንደሚያጠፋ በመናገር ሲደናገጥ አይተን ፋራዳይ ያረጋጋውና ሰዎች እንዴት እንደሚላመዱም ያስታውሰዋል። ቁርስ ሲበሉ ሃች ኦሪጀን ወደ ለንደን እንደተዛወረ የሚገልጽና አሁን ፋራዳይ ወደዚያ መጓዝ ቢፈልግም ፋራዳይ መታወቂያ ስለሌለው ሃች የግል አውሮፕላን ሊያበድራቸው የሚችል ጓደኛውን ለማግኘት አቅርቦ ብዙም ሳይቆይ ሶስቱ በበረራ ላይ የነበሩ ቢሆንም ነገር ግን ፋራዳይ ፊቱ ሲያብጣይተው ጀስቲንና ና ሃችም ደንግጠው ሃች ለአስተናጋጇ ፋራዳይ አለርጂ ብቻ እንዳለበትም ነግሯት ፕሌኑ እስኪያርፍ ድረስም እንዳትጠገው ያደርጋታል። በለንደን ቡድኑ ለገንዘብ ድጋፍ ሊያገኙ የሚችሉ የሳይንቲስቶች አዳዲስ ፕሮጀክቶች በሚቀርቡበት ድግስ ላይ ተገኝቶ ፋራዳይ ቀመሩን ካቀረበ ወደ ኦሪጀን መግባት እንደሚችሉ ተስፋም አድርገው ሃችም ኢዲን ቀርቦ ለፋራዳይ እድል እንድሰጠው ለማሳመን ቢሞክርም ወንድሟ ከኩባንያው እንደሰረቀ እስካልተቀበለ ድረስም አልተስማማችም። የዝግጅት ጊዜው ሲደርስ ፋራዳይ ሌላ ሳይንቲስቶችን ስህተቱን ለማረምም አቋርጦት ቀዝቃዛ ፊውዥን እንዳመጣ እስኪታወቅ ድረስም ሁሉም ሰው ፈርዶበት ፋራዳይም መሳሪያውን አውጥቶ ለመላው ከተማው ኃይል ሲሰጥም ክፍሉም ጸጥ ይላል። በኋላ ጀስቲን ከባሏ ጋርም ፒያኖ ስር ተቀምጣ ስታገኝ በድንገት ደሙ መፍሰስ ይጀምርና ጥርሶቹ ወድቀው ከዚያም ማስታወክ ይጀምርና ጀስቲን ብትደናገጥም፣ ነገር ግን ይህ ቅዠት ብቻ ነበር። ከቅዠቷ ከነቃች በኋላ ዜናውን ስትመለከት ፋራዳይ ቫይራል እንደሆነም አይታ ብዙም ሳይቆይም በዓለም ላይ ካሉ ሁሉም የቴክኖሎጂ ኩባንያዎች ብዙ ስጦታዎችም ወደ ሆቴል ክፍሉ መምጣት ቢጀምሩም ሆኖም ፋራዳይ ተናዶም ይታያል። ምክንያቱም ማንም የሰው ልጅ ኢንተርኔት እንዲያገኝ ያስቻለውን የቶማስን ፈጠራዎችም አላስታወሰም ነበር። በእንዲህ እንዳለ ክላይቭ ከእናቱ ኢዲ ጋርም ይከራከርና ፋራዳይን ለማግኘት ኩባንያቸው ድርድር እንዲያደርግ በመፈለግ ሀች እንዲደውልላትም ተስማምታ። ወደ ክሌ ስንመለስ እሱና ሊዛ በለንደን ጎዳና ላይ ባሉት ጊዜ ሁሉ ሰዎች ስለ ፋራዳይ የሚፖስቱትን ቫይራል ቪዲዮዎችም ይመለከቱ ነበር። ሊዛ በተጨማሪም በአውሮፕላን ማረፊያው ሲያስታውቅ የሚያሳየውን ቪዲዮ አግኝታ የቴክኖሎጂ ቡድኑ በለንደን ያለውን የኃይል መጨመር እንዲያጣራም አድርጋው ይህም በምድር ላይ የአይነት ቴክኖሎጂ እንደሌለ እንዲያረጋግጡ ያደርጋቸዋል። ይህ ኤሊየን ዓላማውን በማሳካት ፕላኔቱን ማዳን ይችል ይሆን? በቀጣይ የምንመለከተው ይሆናል። የመጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ